አይ መግማቱ መግማማት አሉ ማማዝናሽ ምንድነው የደበቅሽኝ? የደበቅሽኝ ነገር አለ? ምንም የደበቁ ነገር የለም። አይ በቃ የደበቀችህማ መርገዟ ነው፣ በአንተ መርገዟ ማለት ነው። ይኸው ተንቀልቅለ ነበር፣ አስረግዘ ቁጭ ያልክ ማለት ነው። ጭራሽ ልጅቷ እኮ ትውከት በትውከት መጥ ሰሪ ወይ ንግድ ይፈላ ምን ሆነሽ ነው ምን ሆነሽ ነው ይላታል። በቃ ከዚህ በላይ አታስጨንቀኝ፣ መፍትሄ የሌለው የለው ነው ምን ነው ኤች አይ ቪ ነው እናንተ ኤች አይ ቪ ያስታወቀል ተመርቼ፣ ሰላም ላይክ ሽር ሰብስክራይብ እያደረጋቸው እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ይቻላል የቤተሰቦች ሰላም ብያለሁ፣ በያላችሁበት ሰላማችሁ አላህ አብዛኝ አላህ ብዬ እወዳችኋለሁ። ለቤቴዊ ልቻና አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሽር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከደባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ክዶዳችሁ ላይክ ሽር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሄርሜላና የአቶ አሸብር ቪዲዮ ነው ማለት ነው። እንግዲህ የፈራነው ደርሶ ያ ሁሉ ሰሞኑ ስንገምተው የነበረው እውነት ሳይሆን አይቀርም፣ ቤተሰብ ጋሽ አሸብር ሳያሸክም አይቀርም። የዛሬው ማጫና ነው ጭራሽ ጥቁር ሽንት ቤት ሽንት ቤት አሯሯ ጣት እኮ እናንተ፣ ሻታ በሻታ ምን ነው ማታ ስትጠጪ ነው እንያድርሹት። ኧረ ወይኔ እናት፣ እንዲያው ምን ይሻለናል ዘንድሮ። ተግማማችሁብን እኮ እናንተ ተግማማችሁብን። እንግዲህ የቀራችሁ ነበራ፣ ከላያችን ላይ አስታወቃችሁብን። እትዬ ሄርሜላ እያለቃቀሽ ትናንትና ቪክስ በቪክስ ሆነሽ ሽንኩርት በሽንኩርት ሆነሽ መተሽ የሚወዱት ሰው እና የለመዱት ሰው ሲያጡ ምናምን ብለሽ አስመስለሽ፣ ዛሬ ደግሞ ጭራሽ አልጋ ላይ ተቀምጠሽ የሁለት ወር እና የሶስት ወር ወር ጉዜ መሰለ እያስታወቅሽ መጣሽብን። ጫንሽ እንደ የስንት ወር ነው? እኔ እኮ ሰሞኑ ሆድሽን ኩፍ ወይኔ! ዛሬ ወይኔ! ዛሬ እናት አዲስ ስራ ነው የገባው። ሴትዮ እንዳታስወጣኝ ብቻ በሳቅ ነው የሞትኩት ማለት ነው። ሰሞኑን እኮ ያለ ቅጥ እኔ ሆድሽ ኩፍ ሲል አላማረኝም ነበር። አይ አብሪሸ፣ እንደወለድከውኔ ሳታሳድግ ሌላ ትደግምንብን አለ። በውሸማ እኔ እኮ ምንድን ነው የደበቅሽ ነገር አለ፣ ይሄ ሁሉ ምንድን ነው ሲላት፣ ምንም አልደበቅኩም። አይ የደበቅሽ ነገር አለ። አንተ ወስላታ ማለት ነው። እኔ እኮ አይን አይኗን እያየ ጭራሽ እኮ ደረቱ ላይ ልክ የሰማን የሚስቱ እኮ ነው የምትመስለው ማለት ነው። እናንተ አሳፋሪዎች ማለት ነው። እረ ምኑ ክርት ናችሁ፣ በአላ እንዲሁ አሁንስ ተግማማችሁብን በጣም ነው እየደበራችሁ ነው ያላችሁት ማለት ነው። በዚህ ልክ ደረቱ ላይ ተለጠፋ። አንተ ግን ምች አለብህ እንደ የሴት ምች አለብህ አንተ ሰውዬ፣ ምን ነው ባለ ትዳር መሆንህን እኮ ረሳው። ያለ ቅጥ እጁን ይዛ እኔ አንተ ክብቃ አጠገቤ ከሆን ትታኝ ካልሄድክ ይሻለኛል። እንዶ በደፋሽ እዛው ማለት ነው። እንዶ እዛ አልጋው ላይ ባስቀረሽ አንቺ ሴትዮ፣ ከንቱ ልጅ እኮ ባለ ትዳር ነው። አሁን እኮ እኛም ተሳዳቢ ያደረግሽን እኳ አንቺ ይወንሹ ዶንቆሮዱና ቁርት ማለት ነው። ጉድ እኮ ነው። እንዱ ምን አለበት አብርሃን ኪሱ ይዘው እና እዩና እቴቴ ብሩኬ እንኳን ቢቀበሏት ተኮቱ ማለት ነው። አሁን ምን የሚሉት እብደት ነው? አሁን ምን የሚሉት እብደት ነው? ከውሽማ ጋር እንዲህ ውሽማ በደር እንዲህ እጁን ጎትታ አምጥታ ደረቷ ላይ በፊት በፊት የሆነ ቦታዋ ላይ ነበር የምታስቀምጠች፣ እንዱ ግማት የገማሽ ሴትዮ ማለት ነው። እውነት እንዴት እንዳስጠላሽ። እኔ እንዳንቺ እኔ በሚዲያ እንዳንቺ የጠላሁት ማንም የለም። በቃ ስራሽ ነገረ ስራሽን በሙሉ የሚያስጠላ ማለት ነው። እንዲሁ ሴት ልጅ የፈለገው ነገር እንኳ ቅጣት ያጣች ሴት ብትሆን እንኳ እንዳንቺ አትሆንም። ምነው በባለትዳር ላይ እንደዚህ ሙጭጭ ያልሽ ማለት ነው። ለነገሩ እኔ አንዳንድ ጊዜ ባልሽ ላይ አልፈርድም። እሱ ነው በዚህ ልክ የተግማማ ማለት ነው። እሱ ራሱን ቢያስከብር ቆፍጠን ቢል እንደ ባለትዳር ወንድ ቢሆን አንቺም እንደዚህ አትግማሚ ነበር ማለት። እንድትግማሚ እየገፋፋሽ ያለው ወይም ደግሞ እንድትግማሚ ጉልበት ብርታት እየሰጠሽ ያለው እሱ ነው። ግዴ ምነው፣ በአንድ ባለትዳር የማይጠበቅ ስራ ኮ ነው እየሰራ ያለው ማለት ነው። በዚህ ልክ እንዲህ ደረትህ ላይ እየተለጠፈች ማለት ነው። እጇን ይዛ አንዴ ጡቷላ አንዴ የሆነ ቦታ ላይ እያስቀመ፣ አንተ ካለህ ይሻለኛል። ምነው የእሱ አባዜ ነው እንዲ ያሳመመሽ፣ አንቺ የእሱ አባዜ ነው እንዲ ያሳመመሽ። ሰላማት ሰላማት፣ ረ ምኑ ኮ ከንቱ ነሽ አንቺ፣ እንኩሮ የሆንሽ ዜትዮ ማለት ነው። ረረረረ እንዶ፣ እንዳንቺ አይነቱ እንዶ ከምድረገጽ ያጥፋው እኔ ያጥፋችሁ። እኔ በጣም ነው የምጠላችሁ፣ እንደዚህ አይነት ዝርክርክ የሆናችሁ ሴቶች ማለት ነው። እንዲ በባለትዳር ወንድ ላይ እንደዚህ ማስተሽ የመሰለ የምትለጠፉ ሴቶች፣ ለራሳችሁ ክብር የሌላችሁ፣ ለቤተሰባችሁ ክብር የሌላችሁ እናንተ ክብረ ቢሶች ማለት በጣም ነው የምጸየፋችሁ፣ በጣም ነው የምጠላችሁ ማለት ነው። እንዲ ወላሂ በጣም ነው የምታስጠሉኝ ማለት ነው። እንዲው በዚህ ልክ ምናለበት ሴትነትሽን ብታከብሪ ማለት ነው። እንዲ ቤተሰብ የሚባል ነገር የለሽም። እንዲሁ ይህ ቪዲዮሽን ሲያዩ ቤተሰቦች ምንድን ነው የሚሉሽ? አልጋ ላይ ተቀምጠሽ በሶስት ጎረምሶች ተከበሽ ማለት ነው። ይህ ሰው ባል የልጅ አባት እጁ ከዚህ በፊት የሆነ አስቀያሚ ቦታሽ ላይ እያስቀመጥሽው፣ ዛሬ ደግሞ ጭራሽ እዛ ብብት ነው ደረቷ ላይ አርጋ አንተ ካለኝ አትሄድብኝም ምናምን ረ በሁለት እንጨት ያስጌዱሽ አንቺ ሆንሽ ከንቱ ማለት ነው። ስተፍሩላ እኛ ራሱ እኮ እንዶ ተሳዳቢ ቁጭ አድርገሽናል እኮ የሆነ ድራማ ይሁን ፍራንክ ይሁን ምንም ምንም ይሁን ለዩቲዩብ ተብሎ ለዶላር ተብሎ በዚህ ልክ መርከስ በዚህ ልክ መውረድ ግን በጣም ነው የሚያስጠላው፣ ማለት ነው በጣም ከምነግራችሁ በላይ ማለት ነው። አንቺ ሆንሽ ረካሽ ሆንሽ ሴትዮ ማለት ነው። አንተ አልቅበት የምትመና አቶ አሸብር ማለት ነው። አሸብር እስኪ ቆፍጠን በል። ምን ሆነሻል? ያበቀሽኛል፣ ምን ሆነሽ ነው ከምትል እዚህ እንደው አንተ እኔ እውነቴን ነው የምልህ በጣም ነበር የምሰልፍ እውነት እንደው ነገ የምንገናኝ ሰዎች ባይሆን ኖሮ እኔ በጣም አውርጄ ነበር የምፈጠፍጥህ ማለት ነው እንደው በዚህ ልክ ምንድን ነው አሁን ባለ ትዳር ወንድ ከአንተ ምን ይማር በሶሻል ሚዲያ እኮ አንዳንድ ጊዜ እኮ በምሰሩት ነገር የሆነ ሰውን የሚያስተምር የሚያዝናና መሆን አለበት እኮ ያንተ ግን በጣም የተዋረደ የሚያስጠላ በቃ በአንድ ባለትዳር ወንድ ልጅ በቃ ማድረግ የሌለበት ነገር ነው እያደረግ ያለው ወይስ ምንድነው? ወጣቱ ልክ እንደኔ ይሁን እያልክ ነው ያለው ማለት ነው። በዚህ ልክ አንዳንዴ እኮ ለሚስትህን ክብር ይኑረ። እንዲ ምን ነው አራስ እኮ ናት እቺ ልጅ ማለት ነው። ገና አንድ ወር አልሞላትም እኮ ገና ጉልበቷ ወገቧን ከው ቀጥ አላለላትም በቅጡ ማለት ነው። እሷ በተቀመጠችበት ልጇን ታቅፋ ነው የተቀመጠችው። በዚህ ልክ ባትረብሻት ምን አለበት? የፈለገው ነገር ቢሆን የፈለገው ነገር ቢሆን ማን የትኛውንም ሴት ባሏ ሌላ ሴት እንዲነካባት አትፈልግም። በቃ የፈለገውን ድራማ ቢሆን ምንም ይሁን ማለት ነው። ምነው ድራማ እኮ ነው የምትሉኝ እኮ አንዳንድ ሰገጤዎች አልጠፉም። ሺ ጊዜ ድራማ ይሁን እንደዚህ፣ በዚህ ልክ እየተሻሸች አንድ ሴት በደረቱ ላይ እየተኛች እጁን እያዘች ከአይኗ ጋር እንደዚህ ከንፈሯ ከከንፈሩ ጋር ምን ጉድ ናችሁ? ይሄ ክብር ይኑር ነጌ፣ ለሚያድገው ልጅ ይሄ ለወለድከው ልጅ ቢያንስ እንኳ ለሱ እንኳ ተጨነቅ። ለክብርህ እንኳ ለክብርህ እንኳ የምትጨነቅም አይመስለኝም። ተጨንቀም አታቀም ሲጀመር ማለት ነው። ለእናት ለአባትህን ክብርም አልልህም፣ የእነሱን ክብርም ጠብቀም አታቅም አንተ ማለት ነው። እስኪ ለወለድከው ለዚህ ልጅ ነጌ፣ ሲያድግ ያየዋል ይመለከተዋል ብለህ እንኳ ለትንሽ ለማሰብ ለማስተውል እንኳ ሞክር። እንዲህ ምን አይነት ዶንቆሮች ናችሁ! በዚህ ልክ ስትደነቁሩ ደግሞ በጣም ነው የሚያስጠላው። በቃ ድራማውን ከሰራችሁ ስሩ፣ እንዲ አላህ ይርዳችሁ። ግን በቅጡ አድርጉት እንጂ በቅጡ። አንድ ሰው የሚያስተምር የሚያዝናና የሚያስቅ መሆን አለበት። እናንተ እኮ በቃ ምንም ጥርጥር የሌለበት ዝሙት ነው በቃ እያስተላለፋችሁ ያላችሁት ማለት ነው። ዝሙት አሁን እኮ ቀና ብላለት ስምህ ምንም አልቀራትም። አይ በቃ ከንፈሯ በከንፈረ ላይ እንደዚህ እየተያያችሁ፣ በቃ አንተም ሼም ይዞ ነው እንጂ ካሜራ ስላለ ልስማት እየፈለክ ነው በቃ ጉዳይ ምን ነው? በዚህ ልክ እናንተ ተዋረዳችሁ እኮ። አላህ ያዋርዳችሁ። ምን አይነት እንኩሮች ናችሁ? ኧረ ሩት ተይ! እንዶ እንዶ ልብ ምንድን ነው የምትችበት? ልብ ይስጥሽ። ይህኒ ነብር፣ ይህኒ ቆንጆ ማለት ነው። እውነት በዚህን ሰዓት በአራስነቷ ማለት ነው። ረ ተቃጠሉ። እንደ አንዳች ነገር ያቃጥላችሁ። አንቺ የርሜላ የምትበ ውሽሚቷ፣ የሜዳ አህያ አንቺማ፣ ቤተሰብ አልባንሽ። አንቺ ቤተሰብሽን በቁማቸው እየቀበርሽ ማለት ነው። ምንም እንኳ ቅንጣት ታክል እንኳ ማታስቢ ዶማነሽ፣ ምንም ጥርጥር የለው ማለት ነው። ሁለት ቴቴዎች ደግሞ ሴታ ሴቴ ወንድ ሴታ ሴቶች ማለት ነው። እዛ ቆ ቆመው ለምን ኪሱን አትቀበሏትም? ለምን ሽንት ቤት ትሯሯጣለች? ለዚህ ጊዜ አንሳችሁ ነው እናንተ። ለወሬ ለማቃጠር እንጂ ለሌላ ነገር አትሆኑ። ኪሱ አትቀበሏትም ነበር። ሽንት ቤት ከምትሄድ እዛው እጃቸው ላይ እንኳ ብትለቀው ሻታው ማለት ነው።